ሰላም ጤና ይስጥልን ክቡራን የኢትዮ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በሶሪያ የኦርቶዶክስ ቤተ ክርስቲያን ውስጥ በደረሰ የአጥፍቶ መጥፋት ፍንዳታ ሀያ ሁለት ሰዎች መገደላቸው ተገለጸ። በሶሪያ ዋና ከተማ ደማስቆ ውስጥ በሚገኝ የግሪክ ኦርቶዶክስ ቤተ ክርስቲያን ላይ በተፈጸመው የአጥፍቶ ጠፊ የቦምብ ጥቃት ቢያንስ ሀያ ሁለት ሰዎች ሲገደሉ ስልሳ ሶስት ሰዎች መቁሰላቸውን የሀገሪቱ የጤና ሚኒስትር አስታወቀ። የሀገር ውስጥ ጉዳይ ሚኒስትር እንዳስታወቀው አንድ ግለሰብ እሁድ ምሽት በድዋይላ ሰፈር በሚገኘው በነብዩ ኤላስ የግሪክ ኦርቶዶክስ ቤተ ክርስቲያን ውስጥ በመግባት ልብሱ ላይ የታጠቀውን ፈንጅ ከማፈንዳቱ በፊት ተኩስ ከፍቷል። ጥቃቱ አዳራሹ ከሄ ከጂሃዳዊ ኢስላሚክ ስቴት አይኤስ ቡድን ጋር ግንኙነት እንዳለው ተገልጿል። ቡድኑ ግን ለተፈጸመው ጥቃት ኃላፊነቱን አልወሰደም። ቤተ ክርስቲያን ውስጥ የተነሱ ፎቶግራፎችና ቪዲዮዎች በከፍተኛ ሁኔታ የተጎዳ መሰዊያ፣ በተሰበረ ብርጭቆ የተሸፈኑ ወንበሮች ወንበሮቹ እንዲሁም ግድግዳው ላይ የተረጩ ደም አሳይተዋል። የአይን እማኝ የሆነው ሉወረንስ ማር ለኤፍፍ የዜና ወኪል እንደገለጸው አንድ ሰው ከውጭ የጦር መሳሪያ ይዞ ወደ ቤተ ክርስቲያን በመግባት ተኩስ ጀምሯል። ቤተ ክርስቲያኗ ውስጥ የነበሩ ሰዎች ጥቃት አድራሹ ራሱን ጨምሮ ከማፈንዳቱ በፊት ለማስቆም ሞክረዋል ብለዋል። በአቅራቢያው በሚገኝ ሱቅ ውስጥ የነበረ ሌላ ሰው ደግሞ በመጀመሪያ የተኩስ ድምፅ ቀጥሎም፣ የመስታወት ስብርባሪዎች እንዲ እንደፈን እንዲፈናጠሩ ያደረገ ፍንዳታ እንደሰማም ተናግሯል። ዚያድ ቤተ ክርስቲያን ውስጥ እሳት መኖሩ እና የእንጨት አግዳሚ ወንበሮች እስከ ቤተ ክርስቲያኗ ደጃፍ ድረስ ሲወረወሩ አየን በማለት አማኝነቱን ሰጥተዋል። ኢስላማዊ መራሽ አመጽ አማጺ ኃይሎች በሻራ አሊ አሳድን ከስልጣን ካወረዱ በኋላ እና አስራ ሶስት አመታትን ያስቆጠረው አውዳሚ የእርስ በርስ ጦርነት ካስቆሙ በኋላ ደማስቆ ውስጥ እንዲህ አይነት ጥቃት ሲፈጸም ይህ የመጀመሪያው ነው። የአንጾኪያ የግሪክ ኦርቶዶክስ ፓትርያርክ ባወጣው መግለጫ ተንኮለኛው የክፋት እጅ ዛሬ ምሽት አጥቅቶ ሕይወታችንን ቀጥፏል፣ በምሽት መለኮታዊ ቅዳሴ ወቅት ሰማዕታት ሆነው የሞቱትን የምንወዳቸውን ሰዎች ሕይወት ወስዷል ብሏል። የመጀመሪያው የተገኙ መሪ መረጃዎች እንደሚያመለክቱት የቦምብ ፍንዳታው የተከሰተው በቤተ ክርስቲያኗ መግቢያ ላይ ሲሆን በዚህም ምክንያት በህንፃው ውስጥ እና በአቅራቢያው የነበሩ ሰዎች ተገድለዋል። ፓትራሪኩ የሶሪያን ጊዜያዊ ባለስልጣናት በቤተ ክርስቲያን ቅድስና ላይ ጥሰት በመፈጸም ለተፈጸመው እና አሁንም እየተከሰተ ለቀጠለው ነገር ሙሉ ኃላፊነት እንዲወስዱ እና የሁሉም ዜጎችን ጥበቃ እንዲያረጋግጡ ጥሪ አቅርበዋል። የሀገር ውስጥ ጉዳይ ሚኒስትር ሚኒስትር አናሳ ከአታብ ድርጊቱን የተወገዘ ወንጀል ብሎ የገለጹት ሲሆን ጉዳዩን የሚመለከቱ የልዩ ባለሙያዎች ቡድን ምርመራ መጀመሩም ተናግረዋል። እነዚህ የሽብር ድርጊቶች የሶሪያ መንግስት የሲቪል ሰላም ለማምጣት የሚያደርገውን ጥረት አያስቆሙትም ብለዋል። የተባበሩት መንግስታት ድርጅት የሶሪያ ልዩ መልእክተኛ ጌሬ ፔደርስን ጥቃቱን በማውገዝ ሶሪያውያን ሽብርተኝነትን፣ አክራሪነትን፣ ተንኮሳን ና ማንኛውን ማህበረሰብ ኢላማ የማድረግ ተግባርን ለመቃወም አንድ እንዲሆኑ አሳስበዋል። የአሜሪካ ልዩ መልእክተኛ ቶም ባረካ በበኩላቸው እነዚህ አስከፊ የፈሪነት ድርጊቶች ሶሪያውያን ለማሳካት እየጣሩ ባሉት አዲስ የተቀናጀ የመቻቻል እና የአቃፊነት ሂደት ውስጥ ቦታ የላቸውም ብለዋል። ጊዜያዊ ፕሬዚዳንቱ አልማሃሊ ሳሃራ የሱኒ ኢስላማዊ ቡድን የሆነውን ሀያስ ተሀሪና አልሻም የተባለ ቡድን የሚመራ ሲሆን ይህ ቡድን ከዚህ ቀደም ከአል ቃይዳ ጋር ግንኙነት የነበረው እንዲሁም በተባበሩት መንግስታት በአሜሪካና በዩናይትድ ኪንግደም አሸባሪ ቡድን ተብሎ የተፈረጀ ነው። ፕሬዚዳንቱ በሃይማኖት እና በብሄር ህዳጣን የሆኑ ቡድኖችን ለመጠበቅ በተደጋጋሚ ቃል ገብቷል። ይሁን እንጂ ሶሪያ በቅርብ ወራት ውስጥ ሁለት የሰዎች ህይወትን የቀጠፈባቸው ማንነት ተኮር ግጭቶች አስተናግዳለች። አይኤ.ኤስ ሶሪያ ውስጥ ክርስቲያኖች እና ሌሎች ህዳጣን የሃይማኖት ቡድኖችን በተደጋጋሚ ዒላማ አድርጓል። ቡድኑ እንደ አውሮፓውያን አቆጣጠር በ2016 በደማስቆ ደቡባዊ አካባቢ በሚገኘው የሺዓ ሙስሊም ሳይዳ ዘይነብ መቅደስ አቅራቢያ ተከታታይ ፍንዳታዎችን በመፈጸም ከሰባ በላይ ሰዎችን ገድሏል። አይኤስ በአንድ ወቅት ከምዕራብ ሶሪያ እስከ ምስራቅ ኢራቅ ድረስ የተዘረጋ 88000 ስኩዌር ኪሎ ሜትር መሬት በመያዝ 8 ሚሊዮን ገደማ ሰዎችን በጭካኔ የተሞላበት አፏሃን ሲገዛ ነበረ። ምንም እንኳ ቡድኑ በ2019 ሶሪያ ውስጥ ወታደራዊ ሽንፈት ቢያጋጥመውም አይኤስ እና ተባባሪዎች የፈጠሩት ስጋት ከፍተኛ ሆኖ እንደሚቀጥል የተባበሩት መንግስታት አሳስቧል። የካቲት ላይ የታመነ አንድ ሪፖርት ቡድን የሶሪያ የሽግግር ወቅት እንደ እድል ተጠቅሞ ጥቃቱ ሊጨምር እና ሀገሪቱ አዲስ የውጭ ተዋጊዎች ምልመላ ማዕከል ሊያደርግ እንደሚችል አስጠንቅቋል። አይኤስ በሱሪያና በአጎራባች የኢራቅ አንድ ሺ አምስት መቶ እስከ ሶስት ሺ የሚደርሱ ታጣቂዎች እንዳሉት ይገመታል። የቡድኑ ቁልፍ አመራሮች ጨምሮ አብዛኞቹ ታጣቂዎች በሱሪያ ግዛት ውስጥ ሰፍረዋል። ወደ 300 የሚጠጉ ታጣቂዎች የውጭ ኦፕሬሽኖች ለማቀድ ማዕከል ሆኖ ጥቅም ላይ በሚውለው በማዕከላዊ ባዲያ በረሃ ይገኛሉ። በሰሜን ምስራቅ ሱሪያ በተለዩ እስር ቤቶች ውስጥ ከዘጠኝ ሺህ በላይ የአይኤስ ተዋጊዎች ታስረው ይገኛሉ። ሌሎች ከአይኤስ ጋር ግንኙነት ያላቸው ሌሎች አርባ ሺህ ሰዎችን በተለያዩ ካምፖች ውስጥ የሚሆን የሚገኙ ሲሆን ከእነዚህ ውስጥ አብዛኞቹ ሴቶችና ህጻናት ናቸው። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦች እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ፣ አመሰግናለሁ። ፓኪስታን ትራምፕን ለኖቤል የሰላም ሽልማት ልትመርጥ ነው። ፓኪስታን የአሜሪካው ፕሬዚደንት ዶናልድ ትራምፕን ለኖቤል የሰላም ሽልማት ለመምረጥ ማቀዷን አስታወቀች። ኢዝላማባድ ትራምፕን ለኖቤል የሸለመ ለኖቤል የሰላም ሽልማት ልትመርጣቸው መሆኑን ያስታወቀችው፣ ፕሬዚደንቱ ባለፈው ወር በሕንድ እና በፓኪስታን መካከል የተኩስ አቁም ስምምነት እንዲደረስ የተጫወቱትን ሚና በመጥቀስ ነው። የፓኪስታን መንግሥት በኤክስ ገፁ ላይ ባጋራው መረጃ ትራምፕ ሽልማቱ ይገባቸዋል ብሏል። የፓኪስታን መንግስት በቅርቡ በሕንድና ፓኪስታን ቀውስ ውስጥ ላሳዩት ወሳኝ ዲፕሎማሲያዊ ጣልቃ ገብነት እና ወሳኝ አመራር እውቅና ለመስጠት ሽልማቱ ይገባቸዋል ብለዋል። ህንድ ባለፈው ወር ከፓኪስታን ጋር የገባችው ጦርነት ለማስቆም አሜሪካ እንደ አሸማጋይ ሆና ስትቀርብ ከሶስተኛ ወገን ምንም አይነት ዲፕሎማሲያዊ ጣልቃ ገብነት እንደማትፈልግ በመግለጥ ጥያቄውን ውድቅ አድርጋለች። ትራምፕ የኖቤል የሰላም ሽልማት ሊሰጣቸው እንደሚገባ በተደጋጋሚ ሲናገሩ ይሰማል። የዚህ አመት የሰላም ኖቤል አሸናፊ የሚታወቀው በጥቅምት ወር ነው። ትራምፕ በግንቦት ወር የኒውክሌር መሳሪያ ብታጠቁት ጎረቤት ሀገራት ህንድና ፓኪስታን መካከል ለአራት ቀናት የተደረገውን ጦርነት ተከትሎ በድንገት የተኩስ አቁም ስምምነት መደረጉን አስታውቀዋል። የፓኪስታን መንግስት ቅዳሜ ማለዳ ላይ ባጋራው ልጥፉ ላይም ፕሬዝዳንት ትራምፕ ከኢዝላማባድ እና ከኒው ዲልሄ ጋር ጠንካራ ዲፕሎማሲያዊ ጋር ጠንካራ ዲፕሎማሲያዊ ግንኙነት በማድረግ ታላቅ ስልታዊ አርቆ አስተዋይነት እና የመሪነት መንፈስ አሳይተዋል። ይህም በፍጥነት እየተባባሰ ያለውን ሁኔታ እንዲሻሻል አድርጓል። ይህ ጣልቃ ገብነት እውነተኛ ሰላም ፈጣሪነት ላይ ያላቸውን ሚና ማሳያ ነው ብለዋል። በጉዳዩ ላይ ከዋሽንግተንም ሆነ ከኒው ዴልሂ የተሰማ ምላሽ የለም። ትራምፕ ሕንድ እና ፓኪስታን ግጭቱ ያቆሙት በአሜሪካ አደራዳሪነት የተኩስ አቁም ስምምነት ላይ በመደረሳቸው እንደሆነ በተደጋጋሚ ይናገራሉ። ፓኪስታን የተኩስ አቁም ስምምነት በተመለከተ ከአሜሪካ ጋር ተመሳሳይ የሆነ ሀሳብ የሰጠ ሲሆን፣ ሕንድ ግን አስተባብላለች። ባለፈው ወር ትራምፕ ሕንድ እና ፓኪስታን ከአሜሪካ ጋር ያላቸውን የንግድ ግንኙነት ለማስቀጠል ለማስቀጠል የተኩስ አቁም ማድረግ አስፈላጊ መሆኑን ተናግረዋል። ከእናንተ ጋር ብዙ ግነገዱ ንግዶችን ማካሄድ እንፈልጋለን አልኩ ህንድና ፓኪስታን ግጭቱን እናስቆመው ማለታቸው ለጋዜጠኞች ተናግረዋል። የኖቤል ሽልማቱ ሀሳብ በፓኪስታን ፓርላማ የሴኔት መከላከያ ኮሚቴ ሰብሳቢ በነበሩት ሙሻሄድ ሁሴን አድንቆት አግኝተዋል። ትራምፕ ለፓኪስታን መልካም ናቸው ሲሉ ለሮይተርስ ተናግረዋል። ይህ ለትራምፕ ሄጎ የሚመች ከሆነ ይሁን። ሁሉም የአውሮፓ መሪዎች አለቅጥ ህግሩ ስር ሲርመሰመሱ ነበር ብለዋል። ነገር ግን በአሜሪካ የፓኪስታን የቀድሞ አምባሳደር ማልሄ ሎዲ እቅዱን አሳዛኝ ሲሉ ተችተዋል። እስራኤል በጋዛ የምታካሂደውን የዘር ማጥፋት ጦርነት የደገፈ እና እስራኤል በኢራን ላይ የፈጸመችውን ጥቃት ምርጥ ብሎ የተናገረ ሰው ሲሉ በኤክስ ገጻቸው ላይ ጽፈዋል። አክሎም ብሔራዊ ክብራችን ይነካል ብለዋል። አርብ ዕለት ትራምፕ በብዙ ሀገራት መካከል የሰላም ድርድር ማካሄዳቸውን በትሩዝ ሶሻል ገጻቸው ላይ አስፍረዋል። አክሎም በጭራሽ ምንም ብሰራ የኖቤል የሰላም ሽልማት አላገኝም ብለው በቁጭት ብለው በቁጭት ብለዋል በቁጭት ትራምፕ ወደ ስልጣን እንደመጡ የሩሲያና ዩክሬን እንዲሁም የእስራኤልና ጋዛ ጦርነቶች በፍጥነት ለማስቆም ቃል ገብተው ነበር። ባራክ ኦባማ እንደ ኤውሮፓውያን አቆጣጠር በ2009 የአሜሪካ ፕሬዝዳንት በመሆን ከስምንት ወር ባነሰ ጊዜ ውስጥ የኖቤል የሰላም ሽልማት በማግኘታቸው በተደጋጋሚ ይተቿቸዋል። በ2013ም ትራምፕ የኖርዌይ የኖቤል ኮሚቴ ሽልማት እንዲሰረዝ ጠይቀዋል።